አንዳንድ ሰው ቢዝነስ ላይ ስራ ላይ ቴክኒካል ነገሮቹን እንዴት ማምጣት እንዳለበት እንዴት መስራት እንዳለበት በደንብ ጎበዝ ሊሆን ይችላል። እምነት ግን ሊያንሰው ይችላል ወይም ሊጎሎ ይችላል። አንዳንዴ ጥርጣሬ ውስጥ ሊሆን ይችላል፣ ፍርሃት ውስጥ ሊሆን ይችላል። ስራውን እኮ ይችለዋል፣ ነገርየው እንዴት ማምጣት እንዳለበት ያውቀዋል፣ እውቀቱ እኮ አለው። ግን ይሄ ፌዝ የምንለዋል አደለ እምነቱ ግን ላይኖር ይችላል። ሶ አንድ ሰው እንዴት ነው እምነቱን ማዳበር የሚችለው? የምትችሉትን ሞክሩና ሌላውን ለእግዚአብሔር ተውለት፣ ብዬ እንደውም ያስተላልፉት መልእክት አለ። እሱን ትእዛዝ ባልከኝ ስራ እንደ ሰሩ ይለያያል። ተናግሮ ገንዘብ ማግኘት የሚችል ሰው አለ። አንዳንድ ሰው ቶሎ የሚማር ሰው አለ። ቶሎ ይሄ ስራ ላይ ጎበዝ የሆነ ሰው አለ። አንዳንድ ሰው ደግሞ እውቀቱ ላይ ጎበዝ ሆኖ ስራው ላይ ደግሞ ጎበዝ ያልሆነ ሰው አለ። ሁሉም ነገር የተለያየ ይሆናል። ግን እንደኔ ልነግርልህ ወይም ልልህ የምችለው መልእክት አንተ የምትችለውን ነገር መሞከር ነው፣ መሞከር ነው። ካልሆነ ወደ አንተ ነው የሚጠቆምብህ። አንተ መስራት የቻልክ የሆነ ነገር ማድረግ የቻልክ ወይም ይሄ ብቃቱ ኖሮ ጊዜው ኖሮ ካልተጠቀምክበት የአንተ ጥፋት ነው። ወደ ማንም ወደ ጓደኛ አይደለም፣ ወደ ፈጣሪ ወደ ሌላም ሰው ብሌ ማድረግ የለብህ ራስ ነህ። እኔ የመስራት እድሉ ኖሮኝ የማድረግ ይሄ ነገር የማከናውን ጊዜና ሰዓቱ ኖሮኝ ካልተጠቀምኩበት የእኔው ጥፋት ነው። ለምሳሌ አንዳንድ ጊዜ ሰው ስራ ይህንን ነገር ብከፍት አረ ብከስርስ የምትለዋን ነገር ይኖራል። ገብቷል ማድረጉን ማጣቱን ነው። ስለ ነገ ማን ያውቃል፣ ስለ ነገ አትጨነቁ ብሏል አይደል? በነገራችን ላይ እየታዘዘው እኮ የዕለት እንጀሬን አትከልክለኝ ነው፣ ስለ ዛሬ የምታገኛትን እህል ብቻ ነው። በነገራችን ላይ የዕለት እንጀሬን ስጠኝ አለ። እንግዲህ አባታችን ወይ ለምሳሌ ቀላል ጸሎት አድርገን እናየዋለን። በጣም ቀላል ከልምድም ከልጅነት ጀምሮ ስለምናየው በጣም ቀላል ጸሎት፣ አባታችን ሆይ በሰማያት የምትኖረው ሰማይ ያለ ስምህ ይቀደስ፣ መንግስትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ለዛሬ፣ በደላችንም ይቀርበለን፣ እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና እያለን ነው። አለምን ሄደው ወርዱን ግን ሰፋ አድርገን ካላየ ነው ቃላት ብቻ ይሆናል። ከልብ ያልተጸለየ ጸሎት ደግሞ ንግግር ብቻ ሆኖ ይቀራል፣ ጣሪያም ላይወጣ ስለሚችል አንዳንድ ጊዜ እምነትን በእግዚአብሔር መቶ ያለብህ በፈጣሪ ነው። ተስፋ ማድረግ ያለብህ ስለነገ ማንም አያውቅም ነገ ስለ ነገ የተጠራ የለም። ስለ ዛሬ ኑርን የተባለው ትናንትና ታሪክ ነው። ዛሬ እድል ነው። ነገ ፈጣሪ ስጦታ ይሄን ነው አምነህ ስትሰራ፣ ዛሬ ማግኘት ያለብህን ነገር ይዘህ ብቻ ነው መግባት ያለብህ። ከአምላክ የታዘዘል ወይም የተላከል መልእክት ይሄ ነው። እኛም የጸልይ ነውም ጸሎት ይሄንን ነው። የዕለት እንጀራን አትከልክል ነው መኖርም ያለብን የዕለት እንጀራችን ስጠን እያለን፣ ዛሬ ያለን ነገር አግኝተን ተመስገን ብለን አመስግነን። ስለ ነገ ደግሞ ማን ያውቃል ነገ? ስለዚህ ምስጢር ነው። ይሄንን አምነህ የሚገባው እንዴት ነገ የሚያይ አልታዘዘም፣ አልተባለም፣ አልተፈቀደም። በእግዚአብሔር ስራ መግባት ነው። ስለ ነገ ማሰብ በራሱ በእግዚአብሔር ስራ መግባት ነው። ስለ ነገ ስላሴ ምስጢር የእግዚአብሔር ስራ ነው። ያቆየን ሁሉ ነገ ዛሬ እንደሞከር ነው። ነገ መጣር የማይሳካ ነገር የለም። እምነት የሚሰጥህ ነው ወይስ የምትለማመደው? እምነት አንድን ነገር ይሆናል ብሎ ማመን ነው አይደለ? ያ እናንተ እዚህ ምድር ያመጣን ወላጆቻችን ናቸው። ከወላጆቻችን ወደ ላይ ሌላ ቤተሰብ አለ ከፍ እያለን ግን ማን አለ ወደ አዳምና ሔዋን እንመጣለን ከዛ የፈጠረ አንድ አምላክ አለ አደለ አምነን ነው እምነት ማለት ያላየኸውን ነገር አምነ መቀበል ነው ያላየኸውን ነገር ወይም የሰማነውን ነገር ብቻ አምነ መቀበል ነው ባመንክበት ልክ ግን አንተ ምን ያህል ጥርሃል ነው ፈጣሪ አለ ብዬ ወደ ፈጣሪ ጉዞ ከሌለኝ የምራመደው እርምጃ በሙሉ እየተቆጠረ አይደለም፣ ድካም ነው። ላባ አንጠባጥብ ትርፉ ማድያት ነው አይደለ? ወይም ደግሞ ፀሐይ ቢመታኝ ትርፉ ኪሳራ ነው። የምትሄድበትን እርምጃን ማወቅ አለብን። እምነት የሚሰጥ ነው ወይስ የምንቀበለው ነገር ካለ እምነት አንተ ህይወት ላይ የምትወልደው ነገር ነው። አዎ ፈጣሪ አለኝ። አዎ ያደርግልኛል። እኔ በደለኛ ነኝ፣ እሱ ይክሰኛል። እኔ ኃጢአት ሰርቼም እየካሰኝ እየኖርኩ ያለሁት ማምላኬ ምህረት ነው እንደኔ በደል ሳይሆን እንደ እግዚአብሔር ራይ እንደኔ ክፋት ሳይሆን እንደ እግዚአብሔር ይቅርታ እንደኔ ተንኮል ሳይሆን እንደ እርሱ አይቶ አለመመልከት ነው አይደለ እድል ሰጠኝ አምኛለሁ የተደረገልኝ ነገር በሙሉ ከኔ ጥረት በፊት የእግዚአብሔር ቸርነት ስላመንኩኝ ነው እመን እንጂ አትፍራ